ሰላም ጤና ይስጥልን። እንዴት አላችሁ? እንደምንቆያችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። ዛሬም ተመልሻለሁ። በዛሬ ቪዲዮቻችን ምርጥ ምርጥ ቪዲዮችን ይዤላችሁ መጥቻለሁ። በጣም አነጋጋሪ የሆኑ ቪዲዮዎች አሉ። እነሱ ላይ ሀሳቦቻችንን እንሰጣለን። በጣም የአዶናይ አድናቂ ሆናችሁና ስሜታዊ መተሆኑ ሰዎች ካላችሁ ይሄን ቪዲዮ እንዳትመለከቱ እለፉት፣ ላይክም እንዳታደርጉ። ሌሎች ግን ሀሳቦች ይገዛናል እንመለከታለን የምትሉት ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እስከ መጨረሻ ድረስም በጥንቃቄና በትኩረት እንድታዳምጡኝ እፈልጋለሁ። በጣም አነጋጋሪ ጉዳይ የሆነው የአዶናይ እና የሴፉ ጉዳይ እንዲሁም የአዶናይና የ አምለሰት ኢንተርቪው በጣም መነጋገሪያ የሆነ እሱ ላይ ሀሳቦቻችን እናነሳለን። አዶናይ አንዳንድ ሚዲያዎች ላይ የተናገራቸው ነገሮች እየኖረ ነው ወይ እሱንም እንመለከታለን። አብራችሁኝ ቆዩ እስከ መጨረሻ ድረስ የትም የትም የትም እንዳት

ዘመን ከዚህ የከፋም ዘመን ገና ይመጣል ማለት ነው፣ እንደ ታሪክ ይወራል። ይህ ዘመን አቤት አቤት! የኢትዮጵያ ወንድ ለቆንጆ ሴት ምን ያህል እንደሚያሽቃብጥ በዚህ ቪዲዮ ኮመንት አሳያችኋለሁ። እስኪ ቪዲዮ ኒውትና ኮመንት አብረን እናነባለን። ሁሉም አይደለም ገና ተጣጥተሽ ብይ፣ ተጫውቺበት። ምንድነው? አበባ አበባ የሚሸጠኝ ዳንዬ፣ ፈሳሽ እንዴ ማድረግ ነበር። አንቺን ሳይሽ ሚስቴ አጎቴ ትመስለኛለች። ማርያምን! ጭራሽ ትምላለ! ጭራሽ በእናታችሁ ስክሮል ስታደርጉ ቀስ እያላችሁ ጠርዙ እንዳይመታልቶርስ ባሌ አንቺን ፎቶ ፕሮፋይል አድርጎት ነበር፣ ነፍሱን ይማረውና ላክሽው። የአርቲስት ቴዲ አፍሮ ባለቤት አምለሰት ሙጨ ከላይ የምታዩት ምስል በሶሻል ሚዲያ ላይ ማጋራቷን ተከትሎ ብዙ ትችቶችን እየቀረበባት ይገኛል። ከተችዎቿም አንዱ የሆነው አቶ አሳፍ ኃይሉ እንዲህ ሲል ሀሳቡንም አጋርቷል። በእኛ ባህል እንዲህ አይነቱ ባለትዳርና የልጆች እናት ሆኖ ጭምን ለአደባባይ ማስጣት ልክ አይደለም። መመናቀር ዘመናዊነት አይደለም፣ ሊሆንም አይችልም፣ በተለይ ለሀበሻ ሴት በማለት የህግ ባለሙያው አቶ አሳፍ ኃይሉ አስተያየት ነገራችን ላይ ኢንፍሉዌንስ ስለሆነች ብዙ ሰዎች ስለሚወዷት ስለሚከተሏት ነው ይህ ትችት የቀረበባት እንጂ ብዙ ሰዎች እያረጉ የሚውሉ ብዙ ሴቶች እያረጉ የሚውሉት ነገር ነው ያደረገችው። የተለየ ነገር አይደለም። ነገር ግን ብዙዎቻችን የምናደንቃት የምንወዳት፣ የሁለ ገብ ባለሙያ ነች። በጣም ፕሮዲውሰር ነች፣ አክትረስ ነች፣ ሞዴል ነች፣ ደግሞ ሆስተስ ነች። እንግዲህ ፕሮዳክሽኗ ውስጥ እንግዲህ የራሷ የሆነ እንትን ፖድካስት ስላላት እሱ ነው። በጣም መነጋገሪያ የሆነ እሱ ጉዳይ ነው። በምን ምክንያት መነጋገሪያ የሆነ? አዶናይን በማቅረቧ ነው። አዶናይን ያቀረበችው በምን አግባብ ነው? በብሔሯ ነው፣ በማንነቷ ነው። በጣም ጥሩ ስራ ስለሰራ ነው። በምንድን ነው አናውቅም። እንደዚህ ነው ማለትም ከዚህ ቀደም ግን አዶናይ በተናገረው ማነዘዋል ሼቱ ላይ በተናገረው ንግግር ቴዲ አፍሮ በጣም ይደውልልኛል፣ ቼክ ያደርገኛል ብሎ የተናገረበትን ጊዜ አስባለሁ። ቀረቤታ እንዳላቸው አስባለሁ። እንደ እኔ እናንተ የምታስቡትን ነገሩንስፋስፖርት አንድ ቀን ነው ይደውልልኝ እዚህ ከላይ እንደምታዩት በቪዲዮ ማዝ ነው ወንድማችን አዶናይ አምለሰት ሙጪ በህይወት ዘመኑ ሴፉ ፋንታውን ላይ ቀርቦ የማያውቀው የቴዲ አፍሮ ባለቤት ጋር በአሁኑ ሰዓት ይገኛል ማለት ነው። እንግዲህ በቅርቡ አዲስ ነገር እንጠብቃለን። ኢንተርቪው ሊደረግ ይሆን አይደረግ እስካሁን የወጣ ምስጢር የለም። ሰላማችሁ ይብዛ። እዚህ ከላይ ሰበር መረጃ ሰምተዋል። በቅርቡ ለሰይፉ ፋንታሁን ኢንተርቪው አልሰጥም ያለው ቲክቶከር አዶናይ ለአምለሰት ሙጬ ኢንተርቪው እንደሰጠ ታውቋል። ወቅታዊ አዳዲስ መረጃዎች። በነገራችን ላይ ኢንተርቪው በጣም አስገራሚ ነው። አስገራሚ ነገሮች አሉ። ብዙ ሰዎችም ደግሞ ከተለያዩ ነገሮች ጋር እያያያዙ ይገኛሉ። ሴፉ ላይ ያልቀረበበት አምለሰት ላይ የቀረበበት ምክንያቱ ምንድን ነው? አብዛኛውና ረጅም ጊዜ ሚዲያ ላይ የቆያችሁ ሰውት በጭምጭምታ የሰማችሁት ነገር ሊኖር ይችላል። አምለሰት ከዚህ ቀደም የቀረበችባቸው ሚዲያዎችን ሳሰብ ጆሲ ኢን ዘ ሃውስ ላይ ኢንተርቪው ተደርጋለች። ቴዲ ደግሞ ኢቢኤስ ቴሌቪዥን ላይ ከዚህ ቀደም በኢቢኤስ ራሱ ኢንተርቪው ተደርጓል። ከዛ ውጭ ሌላ ቦታ ሄዶ ቃለመጠየቅ የሰጡበትን አጋጣሚ አላስታውስም። ምክንያቱ ምን ሊሆን ይችላል? የምታውቁት የምትጠራጠሩትን ነገሮች ኮመንት ላይ ማድረግ ትችላላችሁ። ሌላውን ለማውራት ያለ መረጃ ማውራት ወንጀል ነው የሰውን ስም ማጥፋት ስለሚሆን ምክንያቱ ይሄ ነው ማለት አልችልም። አብዛኛው ግን ሚዲያ ላይ የሚወራው ነገር አለ ብዙዎቻችሁ የምታውቁት ምናልባት ከዛ ውጭ ግን ኢንተርቪው ላይ እኔ የተመለከትኩት አዶናይ አምለሰት ጋር ቀርቦ ከተናገ ከሚናገራቸው መካከል በጣም ሰው አንዳንድ ጊዜ ይናገርና የተናገረውን ደግሞ ሳይኖር ይቀራል። ማህበረሰብ ሰውን መለየት ወይ ደግሞ ቂም መያዝ የለባቸውም፣ በተለይ ኢንፍሉንሰር ሲትሆኑ ብዬ ያስባል። ሴፉ የማይገባ መልስ ሰጥቶት ሴፉ ላይ ያልቀረበው እዚህ ጋር ግን አምለሰት ፖድካስት ላይ የቀረበው አዶናይ በጣም በጣም አስገርሞኛል። እንደኔ በጣም አስገርሞኛል እንደ ማንም ሰው ተመልካቹ ነኝ። ብዙ ቪዲዮቹን አይቸዋለ። የሆነ ወቅት ላይ አንተ አላማ ምንድን ነው ተብሎ ሲጠየቅ አላማውን ተናግሮ ነበር። ኢትዮጵያ መመለስ አንድ ማድረግ ስሙ አሁን እኔ ብዙ ሰው እንደ እቢያኛ ምናምን በቃ እንደ መጨፈር በቃ ሁሉ ብዙ ጊዜ በቃ አሁን እሱ ለምንድን ነው ያደረኩት? ስ ሴሪስ መሆን አልፈልግም እ ህይወት አይቻታለሁ አለው ምንም ዝም ብለህ ሱሪ እናደርጋለን ጫማ እንለብሳለን እንደምናቅ እናስመስላለን ምናምን እንጂ ምንም ስለዚህ ላይክ እየሳቅኩኝ ፍቅር እያሳየሁኝ እየመከርኩኝ ህይወቴን እየገለጥኩኝ ኢትዮጵያን መመለስ እፈልጋለሁ። አዶና እየሆንኩኝ ማለት ነው። ወደ ፖለቲካ መግባት አልፈልግ፣ ወደ ብሄር መግባት አልፈልግ። የተጠቀሰውን እንግዲህ የሆነ ጊዜ እንደዚህ ተናግሮ ነበረ። በብሄር በማንነት ሰሆን የማይለይ ኢትዮጵያን አንድ የሚያደረግ ሰው ሰው ሴሌብሪቲ የሆኑና በህዝብ ተቀባይነት ትልቅ ቦታ ያላቸው ከሚባሉት መካከል እንደ ሴፎ አይነት ሴፎ ፈንታውን ሾውን ይገኖር አድርጎ እዚህ ጋር መቅረቡ ይህንን ንግግሩን አያፋልስም ወይ? የሆነ ጥያቄ ስለፈጠረብኝ ነው እንጂ አዶናይን ለመጥላት አይደለም። እንደ ማንኛውም ወጣት እከታተለዋለሁ። ድርጊቶቹን በጣም በጣም ከሚቃወሙት መካከል ነኝ። የድርጊቱ ሰለባዎች የሆኑትንም አሁን አሳያቸዋለሁ። ግን አምለሰት ጋር ካደረጋቸው ንግግሮች መካከል አሁንም የእሱን ንግግሮች ድርጊቱ ጋር በጣም የተቃረኑ ናቸው። የሆነ ጊዜ ደሃ ነኝ ገንዘብ አጣው ብሎ ካናዳ ገንዘብ ሲለምን እንደነበረ ተመልክቻለሁ። ኢንተርቪው ላይ ግን የሀብታም ልጅ እንደሆነ ተናግሮ እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስቦ አዶናይ አዶናይ ካላላልቅ ሁን አስተዳደጊ ሀብታም ልጅ ነው ሀብታም ልጅ ነው። ጊዜ በድር ይለምን ነበረ ገብጦ ሀይ፣ እንዴት ናችሁ? ይሄ ነገር የቴሌቪዥን ሾው ውድድር ወይስ ያልገባን ነገር አለ ከጀርባው ምን አለ የሚለው ግራ ያገባል። ለእኔ ግን አስቆኛል። አምለሰት ላይ አዶናይ ቀርብ፣ ፓወር ግን አለው። አሳየን። ይመቻችሁ። ኮሜንት ስጡበት እስኪ። አዶናይ አይመረጥም የምንለው ግድብ እና መበረታታ ስለሌለበት ነው። ከቴድሮስ ተክለ አረጋዊ ፔጅ ላይ ነው የወሰድኩት። አዶና ላይ የተነሱበት ትግራያዊ ስለሆነ ነው ብላችሁ እንደ ሰለሜ የጭፍራ የዞራችሁ የራሳችሁን ብሄር የምትገርፉ ሰዎች ችግሩ ከኛ ሳይሆን ከእናንተ ነው። የትግራይን ሕዝብ በአዶናይ መለካት የዚህ ሀሳብ ጠብ በዋነኝነት ከትግራይ ሕዝብ ጋር ነው። ብዙዎቻችን አዶናይን የማንመርጠው ደደብ ስለሆነ ብቻ አይደለም። በድድብናው አብዝቶ የሚኮራ በመሆኑ ነው። ድድብናውን ባለማወቅ ሳይሆን ተግቶ ሰርቶ ያገኘው በመሆኑ ነው። ሌሎች ደደብ እንዲሆኑም ደግሞ በርትቶ ስለሚቀሰቅስ ነው። ይህ ደግሞ እኔ ወይም ሰመረ ባሪያው ያለው ሳይሆን ራሱ በኩራት ያለው ነው። እኛ አይደለንም የምንልበትም ምክንያት የለም። በስሙ ነው የጠራ ነው። አዶናይ መምረጥም ሆነ መሸለም ለደደብነት ክብርና እውቅና መስጠት ስለሆነ ነው። አሁንም ደግሜ የምለው አዶናይ የአስራ አንደኛው ሰዓት በጎ አድራጊ ነው። ሌሎች ሰዓታትን የነበረው ነውር ስፍራ ነው። ድብናን የነበረበትና የተው አይሆንም እምነቱ ነው። አዶናይ በምንም መስፈር የተከበረውን የትግራይን ሕዝብ መልክ ሊሆን አይችልም። እንደ ባለፈው ከሆነ የኢትዮጵያ ቴሌቪዥን ይህን ፕሮግራም በቀጥታ ቢያስተላልፍና አዶናይ ቢያሸንፍ በሁላችንም ሀብት የተቋቋመው ኢቲቪ ለወጣቱ ትውልድ ምንድን ነው እያስተላለፈ? የሚሆነው ደደብ ማለት በእርግጥም አሸናፊ እንደሚያደርግ ነው። ምንም ነውር ስራ ብቻ ሰግጠ ተገኝ ነው። እንዲህ ያለ ወጣት መምራት ለመንግስት አያስቸግርም። ምን ይጠቅመዋል? የት ያደርሰዋል? መጨረሻ ላይ ካደረጋቸው ሁለት ሶስተኛ ተግባራት ውጪ ካዶናይ የምትመርጡለት መልካም ነገር ምንድን ነው? አዶናይ አይመረጥም የምንለው ድድብና መበረታታት ስለሌለበት ቪዲዮዎችን ስትመለከቱት መግቢያ ላይ እንዳልኳችሁ ቅር የሚላችሁ እለፉ ብዬ ነበረ። ምናልባት ከተመለከታችሁ እስከዚህ ድረስ እኔ አዱና ጥላቻ የለኝም በጣም ከሚመለከቱት ሰዎች መካከል ለኝ። ነገር ግን ድግጥና ኮንቴክስቱ እሱ ለእሱ በገባው መልኩ በትክክል እየሰራለት እና እየተጠቀመው፣ እንዲሁም ደግሞ ኢንፍሉዌንስ እያደረገ እንዲሁ ማስታወቂያዎችን እየሰራ ነው። የብሔርተኝነት ማንነትም አይታይበትም። አንዳንድ ድርጊቶች ግን ቂም ያዝ ሴፉ ጋር አለመቅረቡ ቂም ያዝ ነገር የሚመስል ነገር አይቻለ የሀብታም ልጅ መሆኑና የሆነ በሆነ ጊዜ ደግሞ ካናዳ ሆኖ ገንዘብ መጠየቁንም ደግሞ የምናስታውስ ጊዜ ነው። ብዙ ጊዜ አይቻለሁ። ድርጊቶቹም ደግሞ ብዙ ጊዜ መሰገጥን መሰገጥ ማለት እንዲህ ማለት አይደለም ብሎ በአንደበት የሚናገራቸውን በድርጊት የሚያሳያቸው ነገሮች ደግሞ ጋጠወጥነትን ወይ ደግሞ በጣም መጥፎ ነገሮችን፣ ድርጊቶችን ተመልክተን እሱ ሽንት ቤት ሆኖ ቪዲዮ ሲቀርጽ በተለያዩ ጊዜ ሲቀርጽ ተመልክተን እሱ የሚጠቀምበትና እሱ የሚያስኬድበት በትክክለኛ መንገድ ወይ ደግሞ ጤነኛ በሆነ መልኩ ሊሆን ይችላል። አንዳንድ ሰዎች ሲጠቀሙት ግን በተቃራ እየተጠቀሙ ነው። በቪዲዮችም ብዙ ሰዎችን ተመልክተናል። ከዛ ውጪ ለሱ ሰርቷል። እሱም ደግሞ እውቅናውን ለበጎ ስራዎች እያዋለ ይገኛል። ይሄ መዋሸት የለበት። እሱ የሰራቸው ነገሮች በዜሮ መባዛት እንዳለበት አስባለሁ። ግን ለስግጥና ፓወርፉል ነው ቋንቋ ፓወርፉል ነው ወይ? ደግሞ ብራንድ ወይ ጉድዊል የሚባል አለ ቢዝነስ ውስጥና ስግጥና የሚባለው ለጥሩ ነገር ብራንድ ሊሆን አይችልም ብዬ ስለማስብ ነው። ንግግሮቹ ውስጥ ሊያሳምርና ወይ ደግሞ ሰዎችን አሳምኖ ሊናገር ይችላል። ድርጊቱ ግን ሌላ ነገር ያሳያል። አዶናይ ስግጥና የሚለው ቃል ብዙ ሰዎችን አፍርተዋል። በተለይ ከሃይስኩልና ከኤሌመንተሪ ያልወጡ ተማሪዎች ደፍተራቸውን አርከፍክፎ እስከ መርገጥ ድረስ አድርሷቸዋል። ተመልከቱ እንግዲህ እነዚህ ተማሪዎች የህይወት አቅጣጫቸውን አላወቁም ግን ቲክቶክ ላይ ባዩት ከዛ ተነስቶ እንደዚህ ለማድረግ ችለዋል ለዛ መሰገጥ የሚባል ቃል ቋንቋ ብራንድ ሊሆን ይችላል ወይ ወይ ደግሞ ውጤት ሊያመጣ ይችላል ወይ ለሁሉም ለእሱ አምጥቶለታል ለሌሎች ግን ያመጣል ብዬ አላስብም ተመልከቱ ሰዎች ይመቸው። በጣም ብዙ ትኖቹን ተመልክቻለሁ። ወደ በጎ ቢቀይርና ስግጥና የሚባለውን ቋንቋ ባይጠቀም ደስ ይለኛል። ኢንተርቪው ላይ እንደተመለከት ነው እኔም እሰግጣለሁ ስትል አምለሰት ሙጭ ተመልክቻታለሁ። እኔ ብሌም አላረጋትም። በእርግጥ ራሷ እንደ ትልቅ ቦታ ላይ እንዳለው ሰው ማታይ በጣም ትልቅ ሰው ነችና፣ ቴዲም እሷም እኔ የሚወቀሱ ሰዎች ናቸው ብዬ አላስብም። እነሱም ከዛ ውጭ አዶናይ ለምን እዛ ቀረበ ለምን ሴፉ ላይ አልቀረበም ብዬም የራሴን ነገር ማስቀመጥ አልፈለግም። አብዛኞቻችሁ የምትጠራጠሩት የምታውቁት ነገሮች አሉ። ቪዲዮ ላይ ል ላይ ያወራሁት ነገር አለ። አዶናይ ስግጥና የሚባለውን ቃል ወደ በጎ መቀየር የማትችሉ ከሆነ የሱን ድርጊት አይታችሁ እናንተም ሌላ ድርጊት የምትሰሩ ከሆነ ገደል ልትገቡ እንደምትችሉ ይህንን ቪዲዮ ለምትመለከቱት እንግዲህ መልዕክት ለማስተላለፍ ነው። እኛ ሀገር ቲክቶክ እና የሌላ ሀገር ቲክቶክ ደግሞ በዚህ ዜና ስንመለከት እስከ ሞት ድረስ የሚያደርስ የቲክቶክ ቪዲዮ ጠቅላይ ሚኒስትር አብያችን ይቅር በለን ያስባለው ጉዳይ ምንድን ነው? ወደ መረጃው ከማለፌ በፊት ለጌታችን ለኢየሱስ ክርስቶስ ልደት በዓል ወደ ኢየሩሳሌም መሄድ ለምትፈልጉ በቤተልሔም የጉዞ አጋር መጓዝ የምትችሉ ሲሆን ለበለጠ መረጃ በዚህ ስልክ ቁጥር ይደውሉ። ወደ መረጃው ሳልፍ ጠቅላይ ሚኒስትር አብያችን ይቅር በለን ያስባለው ጉዳይ ምንድን ነው? በቲክቶክ ሙዚቃ የሠራችው ግለሰብ የሞት ቅጣት ተፈረደባት። ነገሩ እንዲህ ነው። ለተቃዋሚ ፓርቲያቸው የታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ሐሰን ምርጫን አስመልክቶ ንግግር ያደርጋሉ። በንግግራቸው መካከልም ኒኒን ወይም እኝኝ ማለት መንጫጫት አይቻልም፣ በማለት ለተቃዋሚ ፓርቲያቸውና የሳቸውን ስልጣን ለማይፈልጉ መልእክት ያስተላልፋሉ። ታዲያ በዚህ ንግግር በሙዚቃ ሪሚክስ ተደርጎ እንደ ትሬንድ ይጠቀሙታል። ሰሙያ

ጄኒፈር የተባለች ከ ስምንት መቶ ሺህ በላይ ተከታይ ያላት ቲክቶከር ሀገርን ከድተሻል በማለት በእስር ሳይሆን በሞት እንድትቀጣ ፍርድ ቤት ወስኖባታል። ቀኗንም እየተጠባበቀች ትገኛለች። ከእሷ ሌላም 21 የሚሆኑ ሰዎችም ታስረዋል። ታዲያ ይህን የሰሙት አፍሪካውያን ሙዚቃውን አሁን ላይ እንደ ትሬንድ አድርገው ፍትሕ ለጄኒፈር እያሉም ይገኛሉ። በሀገራችን ብዙሃኑ በኮመንትና በልዩ ልዩ መንገዶች መንግስትን ሲሳደቡ ይስተዋላል። ታዲያ የዚህን ያህል ነጻነት ከታንዛኒያው መንግስት ጋር የኢትዮጵያ መንግስት ሲያነጻጽሩ ተመልክቻለሁ። እናንተስ በዚህ ጉዳይ ምን ትላላችሁ? ወደ እኛ ሀገር ቢመጣ ምን ይመስላል? ጭሩ ሚዲያ ላይ የምንመለከታቸውን እንደወረደ እንዳንጠቀም መልእክቴን ለማስተላለፍ ነው። የአዶና የአድናቂዎች እንግዲህ ያው ካስደበርኳቸው ይቅርታ፣ እሱን ለመቃወም ሳይሆን አንዳንድ ሀሳቦች እንደወረዱ ወይ ደግሞ ብራንድ ቃል የሚሆኑ ቃላቶች ሰዎች ጋር ሲደርሱ ሌላ መልእክት ስለሚያሳዩና የሰዎችን ድርጊት ወደ ሌላ ነገር እየቀየሩ ስለሆነ ይህን እንድትረዱ ነው። በዛሬ ቪዲዮቻችን ሀሳባችሁን እንድታስቀምጡ ጋብዛችኋለሁ። ቪዲዮ ላይክ አድርጉ፣ ለቻናሉ መዲስ ከሆነች ሰብስክራይብ አድርጉ። ቀጣይ በሌላ ሀሳብ በሌላ ቪዲዮ እንገናኛለን።